ዛሬ ደግሞ የምናየው ምንድን ነው? ወደ ኤችቲኤምኤልን ጨርሰናል። ሲኤስኤስን እንዴት መጠቀም እንዳለብን፣ ምን አይነት ፕሮፐርቲዎች እንዳሉ፣ ሲኤስኤስ ላይ ደግሞ ምን ማወቅ እንዳለባቸው ያለውን ነገር እናያለን። ስለዚህ ሲኤስኤስ ብለን የምንጠራው ኤችቲኤምኤል የጻፍነውን ዶክሜንት ስታይል የምናደርግበት ፕሬዘንቴሽኑን የምናሳምርበት ነገር ነው። ሲኤስኤስ አክሮኒም ፎር ካስኬዲንግ ስታይል ሺት ብለን ነው የምንጠራው፣ አብሪጌሽን ነው ስታይል ሺት ላንጌጅ ፎር ዲስክራይቢንግ ፕሬዘንቴሽን ኦር ዶክሜንት ማርካፕ ላንጌጅ በኤችቲኤምኤል የጻፍነውን ዶክሜንት ፕሬዘንት የምናደርግበት የምናሳምርበት ስታይል የምናደርግበት ማርካፕ ላንጌጃችንን ስታይል የምናደርግበት ምንድን ነው ማለት ነው ሲ ኤስ ኤስ ብለን እንጠራዋለን ማለት ነው። ሲ ኤስ ኤስ ሄልፕ ዌብ ዴቨሎፐር ቱ ኮንትሮል እነዚህን ለያዩቶች ቪዥዋል አስፔክት ኦፍ ዌብ ፔጅ፣ ቪዥዋሊ እንዲያምር ይሄ ዌብ ፔጃችን ሬንደር ሆኖ ወይም ዲስፕሌይ ሆኖ በምናይበት ሰዓት አትራክቲቭ እንዲሆን የምናደርግበት ነገር ምን ብለን እንጠራዋለን? ሲስሲስ ብለን እንጠራዋለን። ሲስሲስ ፕላይ ክሩሽል ኦን ሞደርን ዌብ ዴቨሎፕመንት ባይ ፕሮቫይዲንግ ቱልስ ኔሰሰሪ ቱ ክሬት ቪዥዋል አፒሊንግ አክሴሲቢሊቲ ንድ ሬስፖንሲቭ ዲዛይን መስራት እንችላለን። ይሄ ሬስፖንሲቭ ዲዛይን ብለን የምንጠራው ምንድን ነው? ዌብሳይታችንን በ ዴስክቶፕ በፒሲ በታብሌት በሞባይል እነዚህ ዲስፕሌይ በሚሆንበት ሰዓት ሪስፖንሲቭ ሆኖ ቤዝዶን ዲቫይስ ስክሪን ምን ያደርግልናል ማለት ነው። አዳፕት እያደረገ ሲስተሙ ሬንደር እንዲሆን የሚያደርግበት ወይ እነዚህን በምን ኮንትሮል ማድረግ እንችላለን? በሲኤስኤስ ኮንትሮል ማድረግ እንችላለን። ስለዚህ ኤችቲኤምኤላችንን በኤችቲኤምኤል ልጻፍ ነው። እነዚህ ፓራግራፍ ሊሆን ይችላል ሄዲንግ፣ እነዚህ የጻፍናቸው ቴክስቶች ለዩዘሩ አትራክቲቭ እንዲሆን ቪዥዋል አፒሊንግ እንዲኖር የሆነ በአማረ መልኩ ዲስፕሌይ እንዲሆንልን የምናደርግበት ወይም እንዲኖር ብለን የምንጠራው ሲኤስኤስ ብለን እንጠራዋለን ማለት ነው። ስለዚህ ዘሆል ሲኤስኤስ የሚያደርግልን ምንድን ነው ማለት ነው? ዌብ ፔጃችንን አትራክቲቭ እንዲሆን ያደርግልናል። አትራክቲቭ ሪስፖንሲቭ እንዲሆን ያደርግልናል ማለት ነው። እና ደግሞ በቀላሉ አክሴሲብል እንዲሆን፣ ዩዘሩ አቴንሽኑ እንዲስብ የሚያደርግልን አንደኛው በምን ማድረግ እንችላለን ማለት ነው። በሲኤስኤስ እንደዛ እንዲሆን ማድረግ እንችላለን። በመቀጠል ደግሞ ሴሴስ ቨርዥን አለው ያው ቨርዥን ማለት የተለቀቀበት ጊዜ የሆነ አፕዴት የተደረገበት ወይ ከሴሴስ ዋን እስከ ሴሴስ አራት ድረስ ይሄዳል ማለት ነው። ስለዚህ ይሄኛው መጀመሪያው ቨርዥን ምን ያካትት ነበር፣ ሁለተኛው፣ ሶስተኛው፣ አራተኛው ቨርዥን ምን በውስጡ ይይዛል የሚለውን ሂስቶሪካል ነገሩን እኔ እና ዝም ብለን ሃይላይቱን እኔና ከዛ ሞራሁን ላይ ሌተስቱ አሁን እየተጠቀምንበት ያለውን ነገር እንቀጥላለን ማለት ነው። ሲኤስኤስ ኢንስፔክት ሴቨራል ቨርዥን ከምቱ ኤግዚስተንስ ስለዚህ የተለያዩ ቨርዥኖች አሉ። ቀደም እንደነገርኳችሁ ከእነዚህ መካከል አንደኛው ምንድን ነው ሲኤስኤስ ዋን ብለን ከስትሽል ስታይል ሺት ሌቭል ዋን፣ መጀመሪያ ላይ የነበረውን የሲኤስኤስ ቨርዥን ነው ማለት ነው። ይሄኛው ሪሊዝ የተደረገው መች ነው? 1996 ዲሴምበር ላይ ሪሊዝ ተደርጓል። ኢኒሺያል ቨርዥን ኦፍ ሲኤስኤስ የመጀመሪያው የሲሲስ ቨርዥን ምንድን ነው ማለት ነው። ሲሲስ ካስት ሼዲንግ ስታይል ሺት ሌቨል ዋኑን መጀመሪያ ላይ የነበረውን ሲስስ ሪሊዝ የተደረገበት ቨርዥን ነው ማለት ነው። እነዚህ ደግሞ ምን ፕሮቫይድ አድርገውልናል ወይም ምን ካፓቢሊቲ ነበረን? ያንን ስታይል ለማድረግ ኤችቲኤምኤል ዶክሜንታችንን ስታይል ለማድረግ ውስጡ ላይ ምን ምን ይዝ ነበር ብለን ስና ስናይ የሚይዛቸው ፕሮፐርቲዎች ምንድን ናቸው? አንደኛ ቴክስት ከለር፣ ባክግራውንድ፣ ማርጅን ና ቦርደር እነዚህን የኤችቲኤምኤል ዶክሜንታችንን ስታይል እንድናደርግ ይሄኛው ካፓቢሊቲ ነበረው ማለት ነው። ቨርዥን ዋን ላይ ወይም ሲኤስኤስ ሌቭል ዋን ላይ ካስት ሺድ ስታይል ሺት ሌቭል ዋን ላይ እነዚህን ሰፖርት ያደርግ ነበር ወይም እነዚህ ፕሮፐርቲዎችን በውስጡ ኢንክሉድ አድርጎ ይዞልን ነበር ማለት ነው። ምን ምንድነው የሚይዘልን? ቴክስቶችን፣ ከለር፣ ባክግራውንድ፣ ማርጅን፣ ቦርደሮችን። እነዚህን ስታይል እንድናደርግ ሰፖርት ያደርግ ነበር። እነዚህን ፕሮፐርቲዎችን ኢንክሉድ ያደርግ ነበር ማለት ነው። በመቀጠል ደግሞ ሲኤስኤስ ቱ ብለን የምንጠራው ደግሞ ይሄኛው ካስት ሼዲንግ ስታይል ሺት ሌቨል ቱ ከመጀመሪያው ምናለው የሆነ በውስጡ ኒው ፊውቸሮች ምን ያደርግልናል ማለት ነው ኢንክሉድ ያደርግልናል ማለት ነው። ይሄ ደግሞ ምንድን ነው ሪሊዝ የተደረገው ሜይ 1998 ላይ ነው ሪሊዝ የተደረገው። ስለዚህ እነዚህ ከሲስስ ዋን ላይ የነበሩትን ወይም የመጀመሪያ ቨርዥን ላይ ከነበሩት ፕሮፐርቲዎች የራሱ አዲስ ፊውቸሮች ምን ያደርጋል ማለት ነው አደርጋል። ስለዚህ ሲስስ ሲስስ ሌቨል 2 ኢንትሮዱስ ኒው ፊውቸር ሰቻስ እነዚህ ፖዚሽኒንግ፣ ዚንዴክስ፣ ሚዲያ ታይፕ፣ አንድ ሞር አድቫንስ ሴሌክት ላይክ አትሪቢዩት ሴሌክት የሚደረገው ቻይልድ ሴሌክት እነዚህ ቀጣይ ሴሽን ላይ ስላሉ በደንብ እናያቸዋለን። እንዴት አትሪቢዩቶችን ሴሌክት እናደርጋለን፣ ቻይልዶችን ሴሌክት እናደርጋለን የሚለውን እንዴት ነው ሚዲያ ታይፖችን ዚንዴክስ እንዴት አድርገን ነው ሰሌክት የምናደርገው ብለን የምንጠራው ወይም ፖዚሽኒንግ አብሶሉት እና ሪሌቲቭ ፖዚሽን የሚባሉ ነገሮች አሉ። እነዚህን እንዴት ነው የምንጠቀማቸው ብለን እናያቸዋለን ማለት ነው። ከዛ እዛው ላይ ሆኖ እዛው ቨርዥን ላይ ሆኖ ሲኤስኤስ ቨርዥን ቱ ላይ ሆኖ ይሄ ራሱ ምን አለው ማለት ነው። አፕዴት አለ። አፕዴቱ ምንድን ነው? አፕዴት ሲደረግ ይሄ ፐብሊሽድ አስ ዌብ ደብሊዩ ስሪ ሪኮመንዴሽን ጁን ክላሪፋይድ ኢንተርፋይንድ ሲስ ቱ አድሬሲንግ ኢንኮንሲስተንስ እና አምቢጊዩቲ ኢን ስፔሲፊኬሽን የነበሩትን እነዚህን ምን አደረገ አድሬስ አደረገ። ስለዚህ ኛው ደግሞ ፎከስ የሚያደርገው ምንድነው ማለት ነው ን ኢምፕሮቪንግ ኢምፕሮቢሊቲ እና አመንግታ ዌብ ብራውዘር ዌብ ብራውዘር ላይ እነዚህን ነገሮች ምን ያደርጋል ማለት ነው ኢምፕሮቭ ያደርጋል። እዛው በነበረው በሲስሲስ ቨርዥን ቱ ላይ ሆኖ ምን ያደርጋል ማለት ነው ራሱን አፕዴት አድርገውታል። ኢንኮንሲስተንሲ እና አምቢጉዊቲን አድሬስ ለማድረግ ማለት ነው። በመቀጠል ደግሞ ያለው ምንድን ነው ሲኤስኤስ ቱ ሌቨል ስሪ ላይ ያለውን ደግሞ ምን ምን ነገሮችን ይዛል ማለት ነው። ይሄኛው የኮሌክሽን ኦፍ ሞጁል ዛት ኤግዚስቲንግ ካፓቢሊቲ ኦፍ ሲኤስኤስ ላይ ያሉት ሞጁሎችን ኤክስቴንድ ያደርጋል ማለት ነው። ኢንትሮዲስ ኔመረስ ኒው ፊቸር ኤንሃንስመንት ኢንክሉዚንግ አድቫንስ ሴሌክተር፣ መልቲፕል ኮሎመን ላይአውት፣ አኒሜሽን፣ ትራንስፎርሜሽን፣ ግሪዲያንት፣ ሻዶ ምናምን የምንላቸው ነገሮች ደግሞ ምን ላይ ኒው ፊውቸሮችን አድ ተደርጓል ማለት ነው። እነዚህ ሲኤስኤስ ስሪ ላይ አድ የተደረጉ አዲስ ፊውቸሮች ናቸው ማለት ነው። ሲኤስኤስ ቨርዥን ፎር ወይም ሌቭል ፎር ብለን የምንጠራው ደግሞ ኦንጎይንግ ፈር ሲኤስኤስ ስሪን ኤክስቴንድ አድርጎ ኒው ፊውቸሮችን ምን አድርጓል? ኢንሃንስ አድርጓል ማለት ነው። ስለዚህ አሁን የነዚህ ከሲኤስኤስ ዋን ተነስተነስ ከሲኤስኤስ አራት በምንደርስበት ሰዓት ወይም ከረንት ሲኤስኤስ አሁን ወዳለው ሌቭል ላይ የደረስን ስንሄድ ምንድን ነው አንደኛው ፊውቸር ላይ የነበሩትን ይዞ እየመጣ አፕዴት እያደረገ አንደኛውም እንደዚህ እየተተካካ አይነት ነገር ከዛ ኢንሃንስ የሚደረጉ ነገሮችን ኢንሃንስ እያደረገ አሁን ወዳለብንበት ሴስ ሴስ ቨርዥን መጥቷል ማለት ነው። ስለዚህ መጀመሪያ ላይ የነበረው ምንድነው ቴክስቶች ባግራውንድ ከለር ምናምን ምናምን እነዚህን አድ ወይም ስታይል ማድረግ ነበርም መጀመሪያ ሴስ ኢኒሻል ቨርዥን ላይ ነበረው። ከዛ አሁን ላይ ስንመጣ ደግሞ ሞር አድቫንስ ሆኖ በሴስ ሴስ ጀስት ኤችቲኤምኤል እና ሲኤስኤስ ብቻ በመጠቀም የሚያምር ዌብሳይትን፣ ሞባይል አፕሊኬሽን መስራት የምንችልበት ሌቭል ላይ እየደረስን ያለንበት ሁኔታ አለ ማለት ነው። ስለዚህ የሲኤስኤስ ቨርዥኑ ከመጀመሪያው አንስተን እስካሁን ባለው በእንደዚህ አይነት ወይ ነው ይሄ ሂስቶሪካል ነገሩ የሚያሳየን ማለት ነው። ስለዚህ ይሄኛው ምን የሚያስጨንቃቸው ነገር የለም ጀስት ቤዚክ አንደርስታንዲንግ እንዲኖራቸው አይነት ነገር ነው። በመቀጠል ደግሞ የምናየው ምንድነው ሲስስ ታይፖችን ሲስስ ታይፖች ብለን የምንጠራው ደግሞ ምንድን ነው? ሲስስ በኤችቲኤምኤል ዶክሜንት ላይ እንዴት አድርገን ነው ኢንኮርፖሬት የምናደርገው የሚለውን ነገር እናያለን ማለት ነው። በመጀመሪያ ሶስት በሶስት ወይ ነው ሲስሳችንን ኤችቲኤምኤል ዶክሜንት ላይ ኢንኮርፖሬት ማድረግ የምንችለው ኢንላይን አለ፣ ኢንተርናል፣ ኤክስተርናል ሲስስ ብለን እንጠራዋለን። ኢንላይን ብለን የምንጠራው እዛው ኤችቲኤምኤል ኤሌመንቱ ላይ ስታይል የምትል አትሪቢዩትን ተጠቅመን ፕሮፐርቲዎችን ስናስገባ ይሄ ኢንላይንች ኢንላይን ሲስስ ብለን እንጠረዋለን። ኢንተርናል ሲስስ ሲሆን ደግሞ ሄዲንግ ላይ ስታይል ታግ በመጠቀም ፕሮፐርቲዎችን ሰሌክት እያደረግን ከላይ ሄዲንግ ጋር እያስገባን እዛው ኤችቲኤምኤል ዶክመንቱ ላይ አንድ ፔጅ ላይ ስታይል የምናደርግበት ወይ ደግሞ ምን እንለዋለን ኢንተርናል ሲስስ ብለን እንጠረዋለን። በመቀጠል ደግሞ ኤክስተርናል ሲስስ ብለን የምንጠራው ደግሞ ስታይል ዶት ሲስስ ፋይል ክሬት አድርገን በክላስ ሊሆን ይችላል በአይዲ በራሱ ኤሌመንቱ ታግ እየጠራን ስታይል አድርገን ከዛ በኋላ ሊንክ የምናደርግበት ወይ ከኤችቲ ሜል ዶክመንታችን ጋር ሊንክ የምናደርግበት ወይ በዛ መልኩ የምንሰራ ከሆነ ምን ብለን እንጠራዋለን? ኤክስተርናል ሲኤስኤስ ብለን እንጠራዋለን። ስለዚህ ኢንተርናል ሲኤስኤስ ኢንላይን ሲኤስኤስ ምንድን ነው ብለን ስንል አፕላይ ዳይሬክትሊ ቱ በኤችቲ ሜል ኤሌመንት ዩዚንግ ስታይል አትሪቢት። ስለዚህ ቀጥታ በኤችቲ ሜል ኤሌመንቱ ላይ ስታይል አትሪቢትን በመጠቀም የምናስገባበት ወይም ምን ብለን እንጠራዋለን ማለት ነው። ኛው ኢንላይን ሲኤስ ሲኤስ ብለን እንጠራዋለን። ሃይስት ፕራዮሪቲ አመንተስሪ ሜቶድ። ስለዚህ አሁን ሃይስት ፕራዮሪቲ ፕራዮሪታይዝ ስናደርጋቸው ምንድን ነው፣ ለምሳሌ አንድ ፓራግራፍ የምትል ታግ ኖራ፣ ፓራግራፍ የምትል ታጓ ላይ ምን እናደርጋለን ኢንላይን ስታይል ሺት የምናስገባለት ኤክስተርናል ስታይል ሺት ቢኖረው እና ደግሞ ኢንተርናል ስታይል ሺት ቢኖረው ያቺ ፓራግራፍ ታዋ ፕሮፐርቲዋን የማንን ፕሮፐርቲ ነው የምትይዘው ማለት ነው። ለየኢንላይን ፕሮፐርቲ ነው የሚይዘው ስለዚህ ስታይል ሃይራርኪካሊ ስናስቀምጠው ምንድን ነው ኢንላይን፣ ኢንተርናል፣ ኤክስተርናል እያደረግን ፕራዮሪታይዝ ማድረግ እንችላለን ማለት ነው። ለመጀመሪያ ቅድሚያ የሚሰጠው የተሰጠውን ፕሮፐርቲ ኢንሄሪት ለማድረግ ቅድሚያ የሚሰጠው ለማን ነው ማለት ነው? ለፓራግራፍ ወይም ለኢንላይን ነው ማለት ነው። ስለዚህ ኢንላይን ስታይል ሺትን ለመጠቀም ስንፈልግ ይው ኤግዛምፕል ኮድ ኮድ እዚህ ጋር አለች። በእንደዚህ አይነት ወይ መጠቀም እንችላለን። ፕሮፐርቲው አለ፣ ስታይል አትሪቢዩት አለ። ከለሩን ለምሳሌ ብሎ እንዲያደርግልን፣ ፎንት ሳይዙ ደግሞ 16 ፒክሰል እንዲያደርግልን ኢንላይን ስታይል ፓራግራፍ ችን ፓራግራፍ እነዚህን ፕሮፐርቲ እንድትይዝ የምናደርግበት ወይ ነው ማለት ነው። ለምሳሌ አሁን እዚህ ጋር አንድ ኤች ቲ የሚል እዚህ ጋር አሁን ኢንላይን ስታይል ሽትን እንዴት አድርገን መጠቀም እንዳለብን ለማሳየት ኢንላይን ስታይል አንዲት ፓራግራፍን ክሬት እናድርግ። ለምሳሌ ፓራግራፉ ምንድን ነው ኢን ላይን ከዛ እዚህ ጋር ምንድን ነው የምናደርገው፣ ስታይል አትሪቢውትን በመጠቀም ከለሩን ለምሳሌ ከለሩን ምን እናደርገው እዚህ ጋር አሁን ከመንድ የሚያደርግልን ለምሳሌ ብላክ እንዲሆን እናደርግ። ስለዚህ ይሄኛው ምንድን ነው ማለት ነው ኢንላይን ስታይል ሽትን በመጠቀም ፎንት ሳይዙን እንጨምርለት። ፎንት ሳይዝ ፎንት ሳይዙ ቅድም እዛ ጋር የነበረው አስራስድስት ፒክስል? ከዛ ይሄኛው ሴቭ አርገን ረን ብናደርገው ምንድን ነው የሚሆነው ማለት ነው እነዚህን ፕሮፐርቲዎችን ይይዝልናል ማለት ነው። ስለዚህ ኢንላይን ስታይል ሺትን በእንደዚህ አይነት ወይ መጠቀም እንችላለን የሚለውን ነገር ለማሳየት ነው። አያችሁ እዚህ ጋር ኢንላይን ስታይል የምትለዋን ከለሩ ለምሳሌ ባክግራውንድ የፓራግራፉን ባክግራውንድ ፓራግራፍ በምንልበት ሰዓት ባለፈው እንደተነጋገር ነው ምንድን ነው የሚያደርገው ያንድን መስመር ሙሉ ላይን ነው የሚይዝልን ማለት ነው። ስለዚህ ባክግራውንድ ከለሩን ለምሳሌ እዚህ ጋር ባክግራውንድ ከለር ምን እናርገው ብሉ እናርገው። ከዛ ሴቭ አርገን መተን እዚህ ጋር ዌብ ብራውዘራችን ላይ ሪፍሬሽ ብናደርገው ምንድን ነው የሚሆነው? ይኸው ኢንላይን የሰጠነውን ፕሮፐርቲ የዛች ፓራግራፍ ኢንላይን ስታይል የምትለዋን ባክግራውንድን ይሄን እንደዚህ አርጎ ይቀይርልናል ማለት ነው። ስለዚህ እዚህ ጋር ኢንላይን ስታይል ብለን የምንጠራው በነዚህ አይነት ወይ ክሬት ማድረግ እንችላለን። ስለዚህ የሚቀጥለውን ደግሞ ቀጣይ ባለው ሌሰን እናያለን። ሰብስክራይብ ማድረጋችሁን እንዳረሱ ወዳችኋለሁ።